አንድ ቀን ሲቀሩ የሚናፍቁን ሀይሚዬና ብሩኬ፣ መግቢያውን አይቶ የደነገጠ ማን ነው እንደኔ ማለት ነው። የሀይሚ ፕራንክ ወደ ብሩኬ ተጋብቶበታል። በዚህ ወራት ብሩኬ ነው እንግዲህ ፕራንክ እያደረገ ያለው። ሀይሚ ዝም ብላለች። የሀይሚ ዝምታ እኔ በጣም ነው የሚያስፈራኝ። ፕራንኳ በጣም ከባድ ነው። ድርቅ ያለ ፕራንክ ነው። ደግሞ በአንድ ቀን የሚያልቅ ፕራንክ እንኳ አይደለም። ሀይሚ የምታደርገው ፕራንክ በጣም ከባድ ፕራንክ ነው። ብሩኬ እንግዲህ የዚህን ሁሉ ፕራንክ መልስ በትህትና ለመቀበል ዝግጁ ሁን። ሀይሚ ዝም ብላ ዝም ብላ የምታመጣቸው አይዲያዎች በጣም ከባዶች ናቸው። እውነት ለመናገር እኔ በጣም ደንግጫለሁ። ልክ እንትኑን ሳየው ታምኔውን አይቼ ስገባ በጣም ደንግጫለሁ። ሰላም ለእናንተ ይሁን። ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ አበረታትኝ። ውድ ቤተሰቦች፣ ጨሪቃ ቤተሰቦች፣ እንግዲህ ዛሬ ሀይሚዬና ብሩኬ አንድ ቀን ሲቀሩ በጣም ነው የሚናፍቁን። ናፍቀውን ቆይተው ደግሞ እንደዚህ ደግሞ ደንገጥ የሚያደርግ ፕራንክና ታምኔል ይዘው ሲመጡ ትንሽ ይከብዳል አይደለ? እውነት ደንግጫለሁ፣ ታምኔሉን ሳየው ማለት ነው እና ሀይሚዬም በጣም አሳዝናኛለች ደንግጣለች። በነገራት በነገራችን ላይ እንደዚ አይነት ፕራንክ እነሱ ደውለው ሀይሚ ነይ ሲላት ብሩኬ እንደዛ ሁኑ ድምፁን ስሰማ ምናምን የሆነ ነገር ሆነ ሲባል ብዙ ነገሮች አሉ። አደላ ስትደነግጡ የሆነ ነገር ይፈጠራል። እና አንዳንድ ጊዜ እንደዚህ አይነት ፕራንኮችን በጣም ተጠንቅቃችሁ ብታደርጉ ጥሩ ነው ብዬ አስባለሁ። ሰው ሲደነግጥ የሆነ የምትወዱ ሰው እንደዚህ ሆነ ስትባሉ ትንሽ ይከብዳል እና እንደው ነይ ብትሏት ዝም ብላችሁ ጥሩ ነበረ። ምክንያቱም ደንግጣ እየሮጠች ነው የመጣችው። እንደዛም ብላ ደግሞ እንግዲህ እንደዛ አደረጋችኋት። ይህኔ እናት በጣም ነው ያሳዘነችኝ። ሆነት ለመናገር ትናንትም አልመጡም ነበረ እንግዲህ ምኑ ነው ነው ምን ተፈጥሮ ይሆን እያልን በጣም እያሰብናቸው ነበረ። የምናስበው ደግሞ ስለምንወዳቸው፣ ስለምናደንቃቸው፣ ስለምናከብራቸው ነው። ከትናንትና ወደ ደስ የሚል ጊዜ ስላሳለፉ አንድ ዓመታቸውን ቫላንታያቸውን ስላከበሩ በጣም እኛም ደስ ብሎን እንግዲህ ከተገናኙበት ከአብርሃም ጉርሻ ጀምሮ እስከዚህ ድረስ ባለው ጊዜ አብረናቸው እየተከተልናቸው የሜዳም ቅመሞች እንግዲህ ከነሱ ደስ ሲላቸው ደስ እያለን፣ ሲከፋቸው እየከፋን፣ ሲያለቅስ እያለቀስን ልክ እንደ እህቶች እንደ እህት እንደ ወንድም ነበርና ምናን ለመናገር ደስ የሚል ፕሮግራም ነበር። እና ትናንትና ስላልመጡ ደግሞ በጣም ደንግጮ ነበር። ደ ምን ምኑ ሆን ምን ተፈጥሮ ይሆን ን እንጃ አላውቅም። ብቻ የሆነ ነገር ታስባላችሁ አይደለ እና የዛሬው ፕራ እንግዲህ በጣም ከባድ ነው። እንግዲህ በሀይሚዬ ምዬ አይደራደርም ብሩኬ ማለት ነው። ማንኛችሁም ሀይሚን ብላችሁ የምትመጡ ካላችሁ እስከዚህ ጥግ እንደሚሄድ ብሩኬ ያው መልእክቱን አስተላልፏል። ጥርሳችሁ እስከሚወልቅ ድረስ ማለት ነው። እና እንግዲህ በዚህ ሰሞን ደግሞ እንትን አላቸው ምንድነው፣ ሰፕራይዝ አላቸው ቃል ገብቶላቸው ነበረ። ማን ነበረ አብሯቸው ያለው ማለት ነው፣ እና ስሙ ጠፋብኝ እውነት ለመናገር ማለት ነው። እና እንግዲህ እሱም እንግዲህ ምን ሰፕራይዝ እንደሚያደርጋቸው እንግዲህ አናውቅም። በተስፋ እንጠብቃቸዋለን ማለት ነው። ውድ ቤተሰቦች ቅመሞች የሀይምዬ የሆነ ለመናገር የሀይምዬ ቻናል ደግሞ በጣም ቅዝቅዝ እያለ ነው። እንዴት እንደሆነ ባህል አቅም ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ወደ ሁለት መቶ ሺህ ያው ሰፕራይዝ አለች ተብላለች ጋሽ ብሩኬ ማለት ነው እና ሰፕራይዝ ያደርጋታል ብለን ተስፋ እናደርጋለን። እንግዲህ ወደ ሌላ ቦታም ሊሄዱም ስለሚችሉ ማለት ነው እና ዛሬ ስለመጡ እኔ በጣም ደስ ብሎኛል። ፕራንኩ ርዕሱ ቢያስደነግጠኝም ግን ቪዲዮውን ጨርሼ ሳየው ደግሞ ተረጋጋው ማለት ነው እና ባላችሁበት ሰላማችሁ ብዝት ብዝዝት ይበልልን። እውነት ለመናገር በጣም ተናፍቀው ነበረ። ውዴቻና ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። በድጋሚ ደዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰላማችሁ በያላችሁበት ብዝት ብዝዝት ይበልልኝ። እግዚአብሔር አገራችንን ሰላም ያደርግልን። እናንተን በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ሰላማችሁ ባላችሁበት ሰላም ይብዛ።